ይሄ ጎረቤት እጄ ልብላ የለም። ከራባችሁ ከራባችሁ እራባችሁ አንኳኩቼ ልብላ የለም እና የሰው ሀገር፣ የሰው ሀገር ስደተኛ ስትሆኑ ደግሞ ስደተኛ ስትሆኑ ደግሞ ያሳዝናል፣ ያሳዝናል፣ ያሳዝናል፣ ያሳዝናል። ኡጋንዳ ገንዘብ የሚወዱበት ሀገር። ገንዘብ አይጠላም፣ ግን በጣም ለገንዘብ ያላቸው ነገር ካይ ነው። አምስት ሳንቲም አይምሯቸውም። ታዩዋቸው አየራቸው ምናምን ጥሩ ነው። አየራቸው ምናምን ጥሩ ነው፣ ግን በገንዘብ አይደራደሩም። ብዙዎቹ የእግር መንገድ አይወዱም። እኔ በግ በግሬ ሲሄድ እነዚህ ሞተረኞቹ አትሄጂም ይላሉ። በግር አይወዱም መሰለኝ። ሀገሩ የሀገር ውስጥ ሞተሩ አንድ ብር ምናምን እና ሰው በሞተር ነው የሚሄደው እኔም ለምጃለው። ግን አንዳንዴ ሲደብራችሁ በግብ ማየት ትፈልጓል። እንደዛ አያስክዷቸው። እንደዛ ነው አየሩ ምናምን ወድጀዋል። ግን በቃ እዚህ ሀገር፣ ፍሩት የት ፍሩት፣ እንደ ጉድ ርካሽ ነው። ማንጎ፣ አቮካዶ፣ ሙዝ፣ በቆሎ የሸት ሀገርና አሉን የቤተ ክርስቲያናችን አንዳባት እኔ ኢትዮጵያ ብቻ ነበርሽ ለምለም የምትባለው። እዚህ የኡጋንዳ ካህን ናቸው እና ሀገር የኢትዮጵያ ብቻ ነበር ለምለም የምትመስለኝ አሉ እና ኡጋንዳ ለም ለም ሀገር ናት አሉ። በቆሎ ሁሉ ቦታ አለ። ሙዝ እርሻ አላቸው ግን ሰነፎች ናቸው። እና ለገንዘብ ያላቸው ፍቅር ልክ እንደ ናይጄሪያ ነው። ናይጄሪያዎች ለገንዘብ እናት ይገላ፣ እነዚህም በጣም አደገኞች ናቸው። ከአመት ከአመት እሸት ነው፣ በቆሎ ነው። ላስ ቬጋስ ወደ ሰፈሬ እየገባው ወደ ሰፈሬ እና ሀገሩ ቆንጆ ነው፣ ለምለም ሀገር ነው። ግን ሰልፍ እሾሽ ነ ራስ ወዳድ ይመስለኛል። ገንዘብ ከሌለ የለም ይመስለኛል። ሰራቸው እንደዛ የሚመሩ ነገር አይደለም። እና እንደዛ ነው ወገኖቼ። ጥላዬን እያጃችሁት ነው። ወክ እያረኩ ነው። ወክ አርጌ ድንች የተቀቀለ ገዝቼ፣ ማንጎ ጁስ ገዝቼ ወደ ቤት እየሄድኩ ነው። ወደ ቤት እየሄድኩ ነው። እኔ ያው ከመጣሁ ሁለት ሳምንት ሊሆነኝ ነው። አንድ ቀን ማብራት ጠዋት ጠፋ ከሰዓት ነው። ኢትዮጵያ ማብራት ለኬንያ ለምናምን እየሰጠች ማብራት የላትም። እዚች ምስኪን ሀገር ከኢትዮጵያ ማትሻል ሀገር ማብራት አይጠፋ፣ ህዋ አይጠፋ፣ ዋቾ የቧንቧ ሆኑ ጹ እና ሀገር የኢትዮጵያ ኧረ፣ ተይ ተይ ተይ። እና ያው እና ደብሮኛል። ዛሬ ፊንላንድዬ ናፍቃኛለች። ፊንላንድዬ ናፍቃኛል። ፊንላንድዬ ምን ከኡጋንዳ የወደድኩላቸው ምንድን ነው ቤት አሰራራቸው ከውጭ ያምራል፣ አይደለም ውስጡ ሲገባ እንግዲህ በዛ የውስጡ ያለው ደህና ነው ያዩት ደህና ነው። ሌሎቹም እንደዚያ ከሆኑ አሪፍ። ኢሳያስ ከስሯል። ወጣቱን አባሮ አባሮ ሽማግሌዎችን አስቀምጠዋል። እነዚህ ሁሉ ኤርትራ ኢትዮጵያዊ ልክ ኤርትራውያኖች ይበዛሉ ሀገሩ ላይ ያሳዝናሉ። ሀገራቸውን ጥለው ስደተኛ ያ እዚህ ጋር ምትላቸውን ይመስል አባት ያረጅ ያሳዝናል። ምን ይደረጋል? ህይወት እንይ አንታ አንታ ይሉ እና ህይወት እንዲህ ናት። እግዚአብሔር ይመስገን። ኢትዮጵያኖች ሀገር አላችሁ። ስደቱንም ባልመርጠ እንደ ኤርትራኖች ግን አገር አለን። ተመስገን። አገር አለን፣ አገር አለን ተመስገን። እነዚህ ሞተረኞች የሚወጣውን ሰው ይጠብቃል። እንደዛ ነው። ወካርኪ ደረስ ወደ ቤቴ። ገንዘብ ቢኖረኝ እዚ ያለ መሬት ገዝቼ ቤት ከምር ቤት ገዝታችሁ ከዛ ማከራየት። እነዚህ ርታያኖች በብዙ እንደዚ አደረጉት። አገራቸው እዚህ ሆኗል። ገንዘብ ያላችሁ ሰዎች ኡጋንዳ መታችሁ ኢንቨስት አድርጉ፣ ኢንቨስት አድርጉ። ዜግነት ከአስር ወር በኋላ ምን ይሰጣሉ የተባለ የሰማሁት፣ አስር ወር ወይ አስር አመት ዜግነት አገኛላችሁ። በቃ ኢንቨስት ማድረግ እንደዛ ነው። ሰላም ነው።